ጸልይ ማለት ነው ጸልይ ሳሚ እንዳይመጣ ጸልይ ዛሬ አልቆልሻል ዛሬ አልቀልሻል ምንም ምን ሆነሽ ነው ቆይ ደግሞ አታዋሪም እንዴ? አካሪኝ እንጂ አንተ መሞቻ፣ ዛሬ እንደሆነ አወቅ። ዛሬ ከዚህ ቤት ሬሳ እንደሚወጣ አወቅ። ሬሳው ነው የሚወጣልሽ እኔ ሌላ ምንም፣ አንቺን እንዳይመጣ ነው። ደግሞ ዝም ትይያለሽ እንዴ? መልስ እስኪ እንጂ ድፍረትሽ እንዴት ነው? ቆይ እዚህ ድረስ አሁን በእኔ ቦታ እሱ ቢሆን የመጣው ምን እንደሚፈጠር ማለት ነው። ዋንጫ ደርሷል። አየሽ አይደለ? ድፍረቱ ይሰጠኛል። ምን እንደ ፈጣሪ ድሉን እድል ስላለው ማለት ነው። እድል ስላለው ምንም ሳላገኘው ሸሚዙን ብቻ ነግጬ ገባ። አመለጠኝ፣ እንጂ ሽንታም ልብካ አለው። ለምን ይቆልፋል ጋ ውስጥ ጭራሽ አልጨየርኩ። ሰሜንሽ አይደል? እስኪ አናግሬ አናግሬ

ብዙ ደሞ የዚህ ሸሚዝ ባለቤት እዚህ ውስጥ ወጥቶልሃል። እኔ ማቀለይ ልገላው ነበር፣ ግን አልተሳካልኝ። እንደ ሴት ሸሽቶ ገባ እዚህ ውስጥ ፍቅር እዚህ

ምን የሚያገባችሁ ነገር አለ? እሷ ከፈቀደች በእሷ ገላ ምን አገባችሁ? አንተ ማን ዶ ካውቃኛል? ሳሚ እኮ ነኝ። አስር ሰው እኮ ለብቻ ማስቀዝን ሰው እኮ ነኝ። እስኪ አንዴ በሩን ክፈት። አንተ የቤት የበር ነው ብዬ ነው እንጂ ገና ድሮ ሰብሬ ገብቻለሁ።

ቢጫማን የለበሰች ገልባ ነው። ይሄን ሌላ ነገር ሲያደርጉ አንተ ምንድን ነው ያየኸው? ምን አይነት ሰው ነው? ቀይ ነው ጥቁር ነው? ብላ ማንነቱን አትናገርም። ሊሆን ይችላል ላይ

የልጆች አባት ሆነ ገና ልጅ የሆነች ሴትዮ ሴት ጋር ምንድን ነው እሱ የምሰራው ስህተት ይፈጠራል እኮ ግን፣ እሺ በቃ የሷ ስተት ነው፣ ተነጋግረን እንፍታው። ወጣ ውጣና፣ እስቲ ያለውን ነገር እናውራበት። ውጣና ቢያንስ ስማ፣ ምንም አንተ እስከ ተዋደዳችሁ ድረስ እኮ ምንም የሚፈጠር ነገር ያለና የሚያጋጥም እኮ ነው። ውጣና፣ እስኪ እኔ የምለው እኮ ያኛው አንተ ሚስትህ ነው፣ አልነካው፣ ምን አገባው ሌላ ቤቴ ድረስ ደፍረህ እንዴት አባት ነው ቀጣይ፣ ሚስቴ ጋር ነው የምትመጣው? ልቀቀኝ፣ ስለ ሚስቴ ታወራለህ? እንደ ጨራሽ ሚስቴ መጣ ማለት በርም ካለ መስበር ወደኋላች፣ የፈለጋትን ነገር ስላደረገች ነው እኔ ዝም ያለ ወንድሜ፣ የሷ ፍላጎት ነው ብዬ ነው መቼም፣ አስገድደ ቤት ድረስ መታደፍራትም ካልጠራች በስተቀር የሷ ፍላጎት ብዬ ነው ነው ብዬ ነው የተውኩ ማለት ነው እንጂ ጭራሽ ከሚስቴ ጋር ቢይዘህ ከና ቤቱ ነው ውሻ። ያው ይቅርታ፣ የእኔ ወንድም የእኔ እህት ማለቴ፣ የእኔ ወንድም፣ እሱ ስሜታዊ ሆኖ ነው። በቃ ምንም አናግርም፣ ተነጋግረን እንፈታዋለን። ተሰማኛል። ቁልፍ አለኝ ውስጥ ላይ

ሾርባ፣ አብሲት፣ ሊጥ ዝም ብለህ አንተ ነህ አንዱ ምንት ምትለው። እንዴት ያመልጣል? ከዚህ በር ጋ ነበሩ። አንተ ከፍተህ ስትገባ የት ጋ ነበሩ? ከመግባት ሶፋ ላይ ያገኘዋቸው። ስሜት ውስጥ ያሉ ሰዎች አስተውሉ። ወተ እንቃርገ እንደ መግባት እዚህ ጋ አንዴ ነው እንጂ በነገሩ እንፍታው ተነጋግረን፣ በቃ ውጣ ና እናውራ። በ በምንም በዱላ ዙሪያ ምናምን አይደለም፣ እናውራ በቃ እንደ ተማረሰው እናስበኝ ከሌላ ነገር እሷ ከፈቀደች እኮ ያንተ መብት እኮ ነው። በእኔ ጣለው። እኔ ቅድም ስሜታዊ ሆኜ እኔ ለፈለፍኩት መልስላት አለው ወንድሜ፣ ና ችግር የለው ነው ሚጣ